ወደ እናንተ መድረስ ይጀምራል። ሶሊያን አለ ሄነኝ አብረን እንቆይ። አርሶ አደሩን የዘመናዊ ግብርና ልማት ተደራሽ የሚያደርጉ ተግባራት በትኩረት እንደሚቀጥሉ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ገለጹ። ርዕሰ መስተዳደሩ በአመልድ ኢትዮጵያና በግሊመር ሆፕ ፋውንዴሽን ቅንጅት በሊቦ ከምከም ወረዳ የተከናወኑ የማህበረሰብ ልማት ተግባራትን ተመልክተዋል። አብዮት ከፋለ ተጨማሪ ዘገባ አዘጋጅተዋል። የአመልድ ዳይሬክተር ዶክተር ኑሮ ሁኔታ ለማሻሻል የተለያዩ ማህበረሰብ አቀፍ ተግባራትን ነድፎ ተግባራዊ እያደረገ የሚገኘው አመልዲት ፕሮጀክትን ተግባራዊ እያደረገ ይገኛል። ፕሮጀክቱ አርሶ አደሮች በእንስሳት እርባታ፣ በአትክልትና ፍራፍሬ ልማትና በንጹህ መጠጥ ውሃ ግንባታ ኑሯቸው እንዲሻሻል ይሰራል። የፕሮጀክቱ አካል የሆነውና 66 ሄክታር መሬት የሚያለማው አነስተኛ የመስኖ ግድብ ፕሮጀክት በወረዳው ግናዛ ቀበሌ ተመርቋል። አመልድ ኢትዮጵያ የአርሶ አደሮችን ኑሮ ለማሻሻል ከአጋር ድርጅቶች ጋር እየሰራ ነው ያሉት ዋ ዋና ዳይሬክተሩ ዶክተር አለማየሁ ዋሴ የልማት ተደራሽነትን የማሳደግ አስገባት ስራዎችን እንሰራለን። በተለይ መስኖ ላይ የምንሰራው የኛ በአዋጭነታቸው ጥሩ የምንላቸውን ነው። በሄክታር ከመቶ 50 እስከ 200 ሺህ ብር በላይ የማይፈጁ መስኖችን ነው እኛ የምንሰራው። በጣም ግዙፍ መስኖ አንሰራም። በጣም አነስተኛ ሁነው አርሶ አደሩ በቀጥታ ውጤት የሚያመጣባቸው ሲበላሹም በላይ በክልሉ ውስጥ መስኖ ሰርተናል ከዚህ አንዱ እንግዲህ ዛሬ እለት በዚህ ወረዳ የመረቅ ነው ነው ይህንን ተግባራዊ ለማድረግ የገንዘብ መስተዳድር ዶክተር ይልቃል ከፋለም ከሚገነቡ ትላልቅ የመስኖ ፕሮጀክቶች በተጨማሪም በየአካባቢው አነስተኛ የመስኖ ግድቦችን በመገንባት የክልሉን የመስኖ ልማት አቅም ማሳደግ ይገባልም ብለዋል ይህ አካባቢ ትልቅ አቅም እንዳለው አይተናል ክረምትም በጋም የሚፈስ ወንዝ አለው። ይሄ በአማራ ክልል በአብዛኛው አካባቢ ክረምትና በጋ የሚፈስ ወንዝ በርካታ ነው። ትላልቅ ግድቦች ተጀምረዋል። ትላልቅ ግድቦች የሚሰሩት በጣም በተወሰነ ቦታ ነው እና የተወሰነ አካባቢ ብቻ ነው የሚያለሙት። ትላልቅ ግድብ መኖራቸው በጣም አስፈላጊ ነው። ትላልቅ ወንዝ ባለበት አካባቢ ሁላ እንሰራለን ነገር ግን ተደራሽነቱን ለማስፋት አብዛኛው አርሶ አደር ተጠቃሚ እንዲሆን ለማድረግ ግን በየአካባቢው የሚገኙ ትናንሽ ወንዞችን አነስተኛ ግድብ በመስራት ስለዚህ የእናንተ መበልጸግ በጣም አስፈላጊ ነው ማለት ነው። እናንተ ከበለጸጋችሁ በከተማ ያለውን ልማትም ይዛችሁ ትወጣላችሁ። ከዚህ አንጻር አርሶ አደሩ ጋር ትኩረት ሰጠን መስራታችን አጠቃላይ የሀገርን ልማት ለማፋጠን ከሚደረግ ጥረት ነው ማለት ነው። ስለሆነም አሁን ያየነው ጅምር በጣም የሚያበረታታ ነው። ይህን ጅምር ለማስፋት ደግሞ ግሊመር ኦፍ ሆፕ የተባለ ከአመልድ ጋ በመተባበር እዚህ ጋር የተሰራው አነስተኛ የመስኖ ግድብ በጣም ለአካባቢው አርሶአደር ጥቅም የሚያረጋግጥ ነው ወይም የሚሰጥ ነው። አመልድ ኢትዮጵያ ከግሊመር ሆፕ ፋውንዴሽን ጋር ተግባራዊ እያደረገ ያለው ፕሮጀክት ለኑሯቸው መሻሻል ስናየው በጣም ጥሩና ጥሩ አገርን የሚለውጥ አርቶልናል። ሽንኩርት፣ ድንች፣ ፍራፍሬዎችን ሌሎች አትክልቶችን በሰፊው በማልማት ላይ ዛሬ እንገኛለን። አሁንም በትክክል በአካል የሚታይ ነው። ይህንን ያው አመልድ ባደረገው ግፊትና ትምህርት ይህንን እኛ ገበሬዎች በጣም ደስተኛ ሆነን አይተን የማናውቀው አናውቀው ጥቅምና ጥቅም በጣም ደስተኛ ሆነን ተቀብለነውም የተወሰነ ካለፈው ካለፈው ጊዜ እና አመት የተወሰነ ለውጥ አይተናል። በዘንድሮ አመልድ ያው በግ ፍየል የፈረንጅ ከብቶችን እያበደረ ብር እየገዛን ያው ተለውጧል። በለሴት አዳሪዎች እንዲሁም በኑሮ ትንሽ ዝቅ ያሉትን በሙሉ እነሱን እያገዘ እዚህ ደረጃ እኔም አንዱ ተጠቃሚ ነኝ። በጣም ደስ የሚል ፕሮጀክት ነው። በጣም በዚህ አጋጣሚ ላመሰግነው እወዳለሁ። በፕሮጀክቱ በርካታ ማህበረሰብ አቀፍ የልማት ተግባራት የብድር አቅርቦትና የስርዓተ ምገባ ማሻሻያ ተግባራት እየተከናወኑ መሆኑንም ገልጸዋል። በተመሳሳይ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በሊቦ ከምከም ወረዳ በታችኛው የርብ የመስኖ ካናል እየለማ ያለ የመስኖ ስንዴን ጎብኝተዋል። የርብ መስኖ ፕሮጀክት ሲጠናቀቅ ከፍተኛ የልማት አቅም እንደሚሆን የታየው መልካም ጅምር ማሳያ ነው ብለዋል ርዕሰ መስተዳደሩ። የዚህንም ዜና ዝርዝር ከአብዮት ከፋለ እንከታተል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በሊቦ ከምከም ወረዳ በታችኛው የርብ የመስኖ ፕሮጀክት የተጀመረ የመስኖ ስንዴ ልማትን ጎብኝተዋል። በክልሉ በምህርና በመስኖ የተቀናጀ የሰብል ልማት በንቅናቄ ተግባራዊ እየተደረገ መሆኑንም ገልጸዋል። ለመጀመሪያ ጊዜ በዚህ መንገድ ይሄን የመሰለስ እንዲያበቀለው በዚህ አመት ነው። ይሄ ገና የመጀመሪያው ካናል ነው እንጂ ሁለተኛ ካናል የሚባለው ሶስተኛ ካናል የሚባለው ገና አልተሰራም። አርሶ አደሮች የውሃ መሳቢያ ሞተር በመጠቀም ነው ይሄን ያለሙት። ባየነው ነገር በጣም የሚያስገርም ነው። ምክንያቱም ይሄ ለመጀመሪያ ጊዜ ነው ያለሙት ሁሉ ተጠናቆ ደግሞ ይሄ አካባቢ ብናየው ምን ያክል ለውጥ እንደሚያመጣ መረዳት እንችላለን። ስለሆነም በተለይ ስንዴን በተለየ መንገድ የማልማት ፕሮግራም በአማራ ክልል ተጠናክሮ እየሄደ ነው። በተመሳሳይ ለመጀመሪያ ጊዜ በመቶ በሚቆጠር ሄክታር በመቶ ሺህ በሚቆጠር ሄክታር ማልማት የተቻለው በዚህ የበጋ አመት ነው። አንደኛውም ይህን ለውጥ ያመጣው የርብ ግድብ ለመጀመሪያ ጊዜ ስራ በመጀመሩ ነው። ስለዚህ ስንዴ እየተመረተ ነው። ስንዴም ጤፍም አኩሪያተርን በበቂ ሁኔታ ምርቱ አለ። በገበያ አካባቢ ምርቱ የጠፋ በማስመሰል ዋጋው እንዲወደድ የሚያደርጉ ስግብግብ ነጋዴዎችና አንዳንዶች ደግሞ በሀገራችንም በክልላችንም የኢኮኖሚ አሻጥር በመፍጠር አጠቃላይ ማህበረሰባችን በኑሮ ውድነት እንዲጠቃ ለማድረግ ታስቦ ነው። ምርቱ ግን በበቂ ሁኔታ አለ። ይህን በማየት መገመት ይቻላል። በሌሎች ወረዳዎች አካባቢም በመስኖ የለማው አካባቢ በጣም ከፍተኛ ነው። በክልሉ በቂ የሰብል ምርት እየተመረተ ነው ያሉት ርዕሰ መስተዳድሩ፣ ሰው ሰራሽ እጥረት እየፈጠሩ ህብረተሰቡን የሚያንገላቱ አካላት ላይ ቁጥጥር መደረግ አለበትም ብለዋል። በቂ ምርት አሁን በቅርብ ርቀት እናገኛለን። ስለሆነም ፋብሪካዎቻችንም፣ የዱቄት ፋብሪካዎች፣ የዳቦ ፋብሪካዎች፣ የብስኩት፣ የመኮረኒ ፋብሪካዎች ያለምንም ችግር በቂ ምርት ማግኘት ይችላሉ። ማድረግ ያለብን የኢኮኖሚ አሻጥር የሚሰሩትን ያለአግባብ ምርት የሚሰበስቡትን ስግብግብ ነጋዴዎች፣ ደላዋላዎችን መቆጣጠር ነው። እነዚያን ከተቆጣጠርን አሁን የሚታየውን ሰው ሰራሽ የኑሮ ውድነትና የዋጋ ግሽበት መመለስ እንችላለን። በመስኖ በመጠቀም በአንድ መሬት ላይ ሶስት ጊዜ በአመት በማምረት የያዝነውን ጥረትና ትኩረት አጠናክረን እንቀጥላለን። ይሄ ትኩረት ተጠናክሮ መቀጠሉን ርብ በሊቦ ከምከም ወረዳ ያየ ነው። የመስኖ ልማት እጅግ በጣም ተስፋ የሚሰጥ እና የሚያበረታታ ነው በክልሉ ርዕሰ መስተዳድሩ ገልጸዋል። ቀጥልናል፣ ተመልካቾቻችን። የባህር ዳር ዩኒቨርሲቲ የቀድሞ ተናገሩ የባህር ዳር ዩኒቨርሲቲ የቀድሞ ተማሪዎችና መምህራን የዩኒቨርሲቲውን 60ኛ ዓመት ዛሬ 60 ዓመት ሰኔ 21 1955 ዓ.ም ተመረተ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከሶቪየት ሕብረት መንግስት ጋር ባደረጉት የድጋፍ ስምምነት ነበር። ከ1959 ጀምሮ ከ160 ሺህ የሚልቁ ተማሪዎችን አስመርቋል። በአገር ውስጥና በውጪ ስመጥር ተመራማሪና ልዩ ልዩ ሙያዎች ላይ የተሰማሩ ዜጎችን ያፈራው ዩኒቨርሲቲው በአሁኑ ወቅት እንኳን አስር የዩኒቨርሲቲ ፕሬዝዳንቶች ከዚሁ የወጡ መሆናቸው ይነገርለታል። ዩኒቨርሲቲው 60 ዓመቱን እያከበረ ባለበት በዚህ ወቅት በአዲስ አበባ የበዓሉ አስተባባሪ የሆኑ የቀድሞ ተማሪዎችና መምህራን ተሰባስበው አስ አስተዋጽኦ ለማድረግ አልሙኒ ለመመስረት ወስነዋል። የዚህ ህብረትና የፖሊፔዳ ና ባህር ዳር ዩኒቨርሲቲ የበዓሉ አዘጋጅ ኮሚቴ በአዲስ አበባ ሰብሳቢ የሆኑት ኢንጂነር ግዛቸው ሽፈራው ስለ ኮንፈረንሱ ይህንም ብለዋል። በአሜሪካን ሀገር እንደዚሁ የፖሊ ፖሊ አልሚኒ ኔትወርክ የሚባል በሜሪላንድ በህግ ተቋቁሞ እዚያ አንድ ማህበር አለ በኢንጂነሪንግ ሴክሽን ነው፣ በኢንጂነሪንግ ቴክኖሎጂ ነው። እሱን አሁን ከእሱ ጋር እያያዘ እንደሞ ሀገር ውስጥ ዋናውን የብሔራዊ ተቋሙን አሉሚኒ ተቋሙ መሰረታለን። በኢንጂነሪንግና ቴክኖሎጂ እንደዚሁም በግብርና በጤና በህግ መስርተን አጠቃላይ ኮንሶርቴም የሆነ የቀድሞ ምሩቃን የፖሊ ፔዳ ባህርዳር ዩኒቨርሲቲ የቀድሞ ምሩቃን ማህበር እናቋቁማለን። ዩኒቨርሲቲውም ለዚሁ የተዘጋጀ ነው፣ አንድ የአሉሚኒ ዳይሬክተሬት ከፍቷል፣ እና ስለዚህ ምሩቃኖች ወደ መጡበት በእውቀት ደረጃ ወደ ተወለዱበት ባህር ዳርና ባህር ዳር ዩኒቨርሲቲ ተመልሰው አስተዋጽኦ እንዲያደርጉ ነው የምናካሄደው። አሁን በኛው ዳይሬክተርና የፊዚክስ መምህር ገጠር ከተማ ነች። ተማሪዎቼንም ተማሪዎቹም እንዲማሩ እንዲያጠኑ እንሞክራለን፣ እንገፋፋለን ያጠኑም ነበረ ጨመረው አሁን ብሎኛል። ለዚህም ይህንን ለመስማት በመቻሌ አምላኬን አመሰግናለሁ። ተመልሰው ስለ ሀገራቸው አስተዋጽኦ እያደረጉ ነው። እውቀት የሰጠቻችውን ከተማ እንደገና ተራቸውን አስተዋጽኦ እያደረጋቸው እያጠናክራችሁ እያለማቸው ነው ያላችሁ የሚለው ስሜት ነው ያለኝ። እና ዩኒቨርሲቲ የባህር ዳር ዩኒቨርሲቲ ትልቅ ዩኒቨርሲቲ እየሆነ ነው የመጣው። በጣም የሚያኮራ ነው። በጣም የሚያስደስት ነው። በምክክሩ ተገኝተው ዩኒቨርስቲው 60 ዓመቱን ለማክበር መሰረት ከሆነው ፖሊቴክኒክ እና ፔዳ እስካሁን የአፍሪካ የምርምር ዩኒቨርስቲ ለመሆኑ እየታተረ ካለው ባህርዳር ዩኒቨርሲቲ ድረስ ያለውን ሂደት የዳሰሱት የዩኒቨርሲቲው ፕሬዚዳንት ዶክተር ፍሬው ተገኘ ዓመቱ ሙሉ እያከበርነው ነው የሚገኘው በዓል በድግስ ሳይሆን ለከተማዋና ለትውልድ በሚሆን ፕሮጀክቶች ነው፣ ለዚህም የቀድሞ ምሩቃኖቻችንን አቅም እንጠቀማለን ነው ያሉት። ስናከብር በድግስ አይደለም እያከበርን ያለ ነው። የድሮ ምሩቃን በእርግጥ ነው በሀገር አቀፍ ደረጃ እያደረጉ ያሉ በተለያየ ብዙ ሰው ማዕቃቸው በጣም ብዙ እንግዲህ ቅድም ከቀረቡት ውስጥ አንዱ ምሩቅ ሳተፉ ምሩቅ እንዳሉ ሁሉ የተረዳንበት አጋጣሚ አለ እና ምሩቃን በትክክል አስተዋጽኦአቸውን መዘከር የምንችልበት እነዚህን ሀይሎች የድሮ ምሩቃን እንግዲህ ተመረቁበት ተቋም ይታወቃሉ። ተቋማት ደግሞ በምሩቃኖቻቸው ይታወቃሉ። እነዚህ ሁለት አካላት አንድ ላይ ሆነው የባህር ዳር ዩኒቨርሲቲ ያለፈውን መዘከር ብቻ ሳይሆን የበለጠ ስራ የምንሰራበት መነሳሳት የምንፈጥርበት ግንኙነት የምንፈጥርበት ምናልባት የዛሬ 10፣ 20፣ 50 ዓመት መቶ ዓመት በዚህ ጊዜ እንዲህ ተደርጎ ነበር እንዲህ ተብሎ ነበር የዚያ ውጤት የሆነው ይሄ ነው የሚል ለህዝብና ለሀገር የሚጠቅሙ ስራዎችን የምንሰራበትና አጋጣሚ ይፈጥረናል። የባህር ዳር ዩኒቨርሲቲ 60ኛ ዓመቱን በመጪው ሰኔ 21 የሚደፍን ሲሆን የቀድሞ ተማሪዎቹም ተገኝተው አስተዋጽኦ እንዲያደርጉ ጥሪ ቀርቧል። በሴቶች ላይ የሚደርሱ ጾታዊ አድሎዎችንና ጥቃቶችን በመከላከል ተጠቃሚነታቸውን ለማረጋገጥ መስራት እንደሚገባ የምዕራብ ጎጃም ዞን ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ አስታወቀ። ዓለም አቀፍ የሴቶች ቀን እኔም የእህቴ ጠባቂ ነኝ በሚል መሪ ሀሳብ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተለያዩ ሁነቶች ተከብሯል። ዘመኑ ድጋ ተጨማሪ አለው። በዓለም ለ112ኛ ጊዜ በኢትዮጵያ ደግሞ ለ47ኛ ጊዜ እየተከበረ የሚገኘው ዓለም አቀፍ የሴቶች ቀን እኔ ይሄት የጠባቂ የዛዊቱ ብነህ በዞን ደረጃም የሴቶችን ተሳትፎና ተጠቃሚነት ለማጎልበት የተለያዩ ተግባራት በግብርናው ዘርፍም በመስኖ ስንዴ ከ127 ሺ በላይ የሚሆኑ ሴቶች በተመሳሳይ በማህበራዊ ዘርፍ የሴቶች ተሳትፎና ተጠቃሚነት በውሳኔ ሰጭነትና አመራር ሰጭነት ደረጃ ያላቸውን ተሳትፎም ስናነሳ በዞን ደረጃ 29.5% በወረዳ ደረጃ 27.5% ላይ የሆኑ ሴቶች ተሳታፊና ተጠቃሚ ሆነው ይገኛሉ። ይሁንና በርካታ ሴቶች አሁንም ለፆታዊና አካላዊ ጥቃት በመዳረጋቸው ችግር ውስጥ መሆናቸውን አንስተዋል። በመሆኑም ዓለም አቀፉን የሴቶች ቀን ስናከብር በሴቶች ላይ የሚደርሱ ሁለንተናዊ ፆታዊ አድልዎች እንዲወገዱ በመስራት ሊሆን ይገባል ብለዋል። ዞናችን ሴቶች ካሉባቸው የመክሩና አስፈጻሚ የመንግስት ተቋማትም ለችግሮቻቸው ምላሽ ለመስጠት ትኩረት ሰጠው እንዲፈቱ የሚሞግቱበት በዓል ነው። እለቱን አስመልክቶ መልእክት ያስተላለፉት የምዕራብ ጎጃም ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ሰርካዲስ አታሌ በዓሉን አንድ ቀን አስቦ መዋል ብቻ ሳይሆን ሁሁን በ360 ቀናት ሁሉ የሴቶችን እኩልነት፣ ተሳታፊነትና ተጠቃሚነት ሴቶች ላይ የሚደርሱ ጾታዊ ጥቃቶችና በደሎች አሁንም መኖራቸውን አንስተዋል። ችግሩን ለመከላከል ሴቶች በራሳቸው እየችላለሁ አስተሳሰብን ከማጎልበታቸው ባሻገር የሁሉም አካላት ርብርብ ያስፈልጋል ብለዋል። አብዛኛውን ጊዜ በቤቱ የሴት ልጅ ስራ ይበዛባታል። ከወንዶች እኩል አሁን ወንድ ከወንዶች እኩል መብት የላትም። አብዛኛውን ጊዜ በእያንዳንዱ ቤት በገጠሩ አካባቢ ሆና በይ የሚመለከተው በተለይ ከሴቶች ሕጻናትና ማህበራዊ ጉዳይ ጋራ የሚሰሩ በርካታ አካላት አሉ። እነዚህ አካላት በርብር ሴቶች ላይ ያሉትን የመልካም አስተዳደር ችግሮች ምንድን ናቸው የሚለውን በመለየትና ቀጣይም የቅድ አካል አድርጎ ከመስራት አንጻር ሰፊ ስራ ይጠበቅብናል ብዬ አስባለሁ። በዓሉ በፓናል ውይይት የተከበረ ሲሆን በግብርና ስራቸው ውጤታማ የሆኑ ሴት አርሶ አደሮችና በትምህርታቸው ውጤታማ የሆኑ ሴት ተማሪዎች ሽልማትና እውቅና ተሰጧቸዋል። እንዲሁም ለችግር ተጋላጭ የሆኑ የተለያዩ ሴቶች ደግሞ የቁሳቁስ ድጋፍ ተደርጎላቸዋል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባም ዘመኑ እርጋም፣ ፍኖተ ሰላም። በሰሜን ወሎ ዞን አንጎትና ጋዞ ወረዳዎች ከ19 ሺህ በላይ ሴቶችና ሕጻናትን ተጠቃሚ የሚያደርግ የጤናና ስነ ምግብ የድጋፍ ፕሮጀክት ይፋ ሆነ። ኤስኦኤስ የህጻናት መንደር በወረዳዎቹ ሊተገብር ያቀደው ፕሮጀክት ለ11 ወራት ቆይታ እንደሚኖረውም ተገልጿል። ቤተልሔም ሰለሞን በሰሜን ወሎ ዞን አንጎትና ጋዞ ወረዳዎች የሚተገበር በህፃናትና እናቶች ጤናና ስነ ምግብ ላይ አጋዥ የሆነ የፕሮጀክት ማስጀመሪያ መርሃ ግብር በኤስኦኤስ የህፃናት መንደር ድርጅት በኢትዮጵያ የአንጎትና ጋዞ ወረዳዎች በአስከፊ የምግብ እጥረት ውስጥ እንደሚገኙ የወረዳዎቹ ጤና ጥበቃ ጽህፈት ቤት የስራ ኃላፊዎች ገልጸዋል። የኤስኦኤስ የህፃናት መንደር ድርጅት በኢትዮጵያ ፕሮጀክት መተግበርም የበርካታ ህጻናትና እናቶችን ችግር ማቃለል እንደሚችል ገልጸዋል። በጦርነት በጣም በርካታ ችግሮችን አሳልፈዋል ምክንያት በጣም ብዙ ህጻናት እንዲሁም ነብሰጡር ሴቶች በጣም ለብዙ ችግር ሰፈር ሲያደርጉ ቆይተዋል እና እንደ እነዚህ አይነት አጋር ድርጅቶች በወረዳችን ላይ ጆይን ማድረጋቸው እጅግ በጣም ዘርፈ ብዙ የሆነ ጥቅም አለው። ከዚህም በላይ እኛ እንደ ወረዳ እንደ እነዚህ አይነት አጋር ድርጅቶች ሲመጡ በቻልነው አቅም እናግዛለን። በልጋብቃይ ከመሆኑ በተጨማሪ እንደገና ደግሞ ለውርጭ ተጋላጭ ነው። ስለዚህ በልግ ከማብቀል አኳያ ለአራት አመት ተከታታይ አመታት ያክል በልግ ሳያበልቅ ነው የቆየው። ይህም ባለመገኘቱ ተጨማሪ ምግቦችን መጨመር ይቅርና ለእለት እንኳን ለህይወት ማቆያ ያክል ምግብ ለመመገብ እናቶች ይቅረፍ ወይስ ይህን ይዞ ገብቷል ይህም በመግባቱ እኛ ደስተኞች። ከ11 ሚሊዮን ብር በላይ በጀት እንደተያዘለትም የኤስኦኤስ ህጻናት መንደር ድርጅት በኢትዮጵያ የአስቸኳይ ስራዎች አስተባባሪ አቶ ቢኒያም አስፋው ጠቁመዋል። ይሄ ችግሩ ላለባቸው ሰዎች ችግሩን የሚወጡባቸው አይነት የምግብ አይነቶች ናቸው። እነዛን እናቀርባለን ብለን እናስባለን ወደ 145 ሺህ አካባቢ ህዝብ ቀጥተኛ ባልሆነ መንገድ ይጠቀማል ብለን እናስባለን በቀጥታ የሚያገኙት እናቶችና ህጻናት 19946 ይሆናሉ ብለን ነው የያዝነው በእቅዱ ከ11 ሚሊዮን ብር ትንሽ ከፍ ያለ ገንዘብ ተበጅቷል ያንን እነዚህ ሁለት ወረዳዎች ላይ ስራ ላይ በምግብ አምራች ሁነው ገቢ በማግኘት ራሳቸውን የሚችሉበትን እድል የማመቻቸት ስራ ይሰራል ብለዋል። ቅድሚያ መሰጠት ያለበትን ነገር ቅድሚያ ሰጥተን የሚቀጥሉ ስራዎች ደግሞ ቀጥለው እንዲሰሩ እናደርጋለን። ማለት ቀጣ የሆኑ ስራዎችን የረጅም ጊዜ የመልሶ ማቋቋም አይነት ስራዎች ሊሆን ይችላል። ምግብ ዋስትና ላይ የረጅም ጊዜ ሰው በራሱ ምግብን የማምረትን ገቢውንም ማሳድጎ እንደዚህ ሁል ጊዜ እንደዚህ አስቸኳይ ጊዜ እርዳታን ከመጠበቅ የሚወጣበትን ነገር ከመንግስትም ከህዝቡም ጋር እየተነጋገረን ወደፊት ለመስራት እናስባለን። በአማራ ክልል የእናቶችና ሕጻናት ሞትን ለመቀነስ እየተከናወነ ባለው የወሊድ አገልግሎት ውጤት እየተመዘገበ መሆኑን የክልሉ ጤና ቢሮ ገለጸ። አገልግሎቱን ያገኙ እናቶች በበኩላቸው በጤና ተቋማት እየተሰጠ ያለው የወሊድ አገልግሎት እየተሻሻለ መምጣቱን ነግረውናል። በጤና ተቋማቱ የሚሰጠው አገልግሎት እየተሻሻለ ቢመጣም ግን አሁንም እናቶችና ህጻናት በወሊድ ጊዜ እየሞቱ መሆኑን የቢሮ መረጃ ያመላክታል። ትዝታ መኮንን በትንታኔ ተመልክተዋለች። የህብረተሰቡን ጤና ለመጠበቅ የተለያዩ ተግባራት ይከናወናሉ። በተለይም የእናቶችና ህጻናት ህክምና ትኩረት ይፈልጋል። የእናቶች ጤና የሚለካውም ከእርግዝና ጋር ተያይዞ የሚፈጠሩ በሽታዎችን ተከላክሎ በወሊድ ጊዜም የእናቶችና ህፃናትን ሞት መቀነስ ከተቻለ ነው። በሀገር አቀፍ መመዘኛዎችም የእናቶች ጤና አገልግሎት መሻሻል መኖሩን ከጤና ቢሮ ያገኘነው መረጃ ያመለክታል። በፈለገ ህይወት አጠቃላይ ስፔሻላይዝድ የህክምና ክትትል ሲያደርጉ የነበሩ እናቶችም አገልግሎቱ መሻሻል ማሳየቱን ይናገራሉ። ከዚህ በፊት የነበረኝ ክትትል ጣና ጣቢያ ላይ ነው። ቀበሌ አስር ያው በግፊት ምክንያት የነበረው እንትን ተቋርጦ ነበረ። የነበረን ክትል ደግሞ ያው ባፍሎዛ በደንብ ራሴ ስላልተከታተልኩት መጨረሻ ላይ በሰባት ወሬ ወደዚህ ተልኬ ነበር። ከዚህ የነበረው እንትን ደግሞ ወደ ጥበበ ጊዮን በመላክ በ

ሆስፒታሎች ላይ ያለውን መጣበብ ቀንሶ የእናቶች እንግልትን ለማቆም የሀን ጤና ጣቢያ የቀዶ ጥገናና የደም መስጠት አገልግሎት እየሰጠ መሆኑን በሀን ጤና ጣቢያ ቀዶ ጥገና ባለሙያ መንግስቱ ከበደ ተናግረዋል። የሀን ጤና ጣቢያን የቀዶ ጥገና አገልግሎትና የደም አገልግሎት ደም የመስጠት አገልግሎት ተጨምሮበት፣ በጤና እናትም እንድትገላገል ልጅም እንዲወለድ ይሄ አገልግሎት እየተሰጠ ይገኛል። የባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ከክብደት በታች የተወለዱ ኦክሲጅን ወይም አየር ያነሳቸው በሪፈር ወይም በተለያየ ምክንያት ታፍነው የተወለዱና ኢንፌክሽን ያለባቸውን ህጻናት ትኩረት ሰጥተው ይሰራሉ። እንደምንመለከተው ከክብደት በታች ያሉ ህጻናት በዚህ መልኩ እያከሟቸው ይገኛሉ። ፈለገ ሕይወት አጠቃላይ ስፔሻላይዝድ ና ናቸው። ከበፊቱ በተሻለ በእርግጥ አሁን ለጨቅላ ህጻናት በጣም ትኩረት ሰጥቶ ያግዘናል በተቻለ አቅም ለቴርሻሪ ሆስፒታል የሚያስፈልጉ ነገሮችን ያሟላልን እቃዎች ሲበላሹብን ይሄ ሜንቴናንስ የእድሳት እንትኖችን እነዚህ ባዮሜዲካሎች በደንብ እንዲያግዙን ቢያደርጉልን። በሀን ጤና ጣቢያ በወሊድ ጊዜ እናቶችና ህጻናትን ደህንነት ጠብቆ ከሞት ለመታደግ ካለው ቅድመ ወሊድ ፍሰት አንጻር ማስፋፊያ እንደሚያስፈልገው ነው የተናገሩት። እናቶችም በሪፈር ምክንያት እየተንገላቱ መሆኑ ተገልጸዋል። አሁን ላይ አገልግሎቱ በጣም እየጨመረ ነው። ከየትም ቦታ እናቶች፣ ህጻናት፣ ሌሎችም በሽተኞች እየመጡ ይገለገላሉ እዚህ። ስለዚህ ከዚህ ፍሰታ ቢሆን ቅድም እንዳየ ነው የቅድመ ወሊድ አገልግሎት ለመስጠት በቂ ስፔስ የለም። የእናቶች አራ ክልል በስድስት ወራት ውስጥ 176 እናቶች አልፈዋል። ከሚወለዱ አንድ ሺ ጨቅላ ህጻናት ውስጥም 33ቱ ይሞታሉ። ይህ ክንዱ ተናግረዋል። አገልግሎት አሰጣጡም በተመሳሳይ ጥራት ደረጃ እንዲሰጥ ለማድረግ እየተሰራ መሆኑን የተናገሩት ትሪሻሪ ከምንላቸው ሆስፒታሎቻችን እስከ ጤና ኬላው ድረስ ታች ቀበሌ እስካሉ የጤና መዋቅራችን ድረስ አንድ አገልግሎት በተመሳሳይ ጥራት እንዲሰጥ ማድረግ ላይ ትኩረት ተደርጎ ነው እየተሰራ ያለው። በዚህ ደግሞ ውጤት አስመዝግበናል ብለን እናምናለን። እንግዲህ የመንግስት ሪፖርቶችም ጥናቶችም እንደሚያሳዩት ላለፉት ጥቂት ዓመታት በሽፋንም ደረጃ ሲታይ ጥናቶችና ህጻናት ጤና አገልግሎት ማሳደግና ተደራሽነትን ማስፋት ከጤና ኬላዎች ማውረድ ያስፈልጋል። ለዚህም ጤና ኬላዎች የቀዶ ጥገና አገልግሎት እንዲሰጡ ለማስቻል 97 የጤና ኬላዎች ግንባታ ማጠናቀቃቸውን ዶክተር ጋሹ ክንዱ ገልጸዋል። ጤና አገልግሎት ሲባል አንዱና በጣም ቁልፉ ጉዳይ የድንገተኛ የቀዶ ህክምና ጣቢያዎች ላይ ትኩረት አድርገን አሁን የኦር አገልግሎት ወይም የቀዶ ጥገና አገልግሎት የምንለው ነው። ወደ ዘጠና ሰባት የሚሆኑት ጤና ኬላዎች ግንባታቸውን አጠናቀዋል። ስለዚህ እንደዚህ በጣም ክሪቲካል ወይም ደግሞ በጣም መሰረታዊ የምንላቸውን የእናቶች ጤና አገልግሎት ተደራሽነት ማስፋፋት ላይ ትኩረት አድርገን እንሰራለን ማለት ነው። ስለዚህ አንደኛ ይሄ የጤና ማበልጸግና የበሽታ መከላከል ስራውን በማህበረሰብ ደረጃ ማጠናከር አንዱ መሰረታዊ ጉዳይ ሆኖ ሁለተኛው ደግሞ ያደጉ ህክምናዎችን ከሆስፒታል ወደ ጤና ጣቢያዎች ማውረድ፣ ወደ ማህበረሰቡ ቅርብ ማድረግ ላይ መሰረት አድርገን እየሰራን ያለ ነው። ስለዚህ ሆስፒታሎች ላይ ያለውን የጤና አገልግሎት ወደ ማህበረሰቡ እንዲቀርብ እና ተደራሽነቱን ማረጋገጥ አንዱ የቢሮችንም እንደ ሀገርም የሚኒስትሩ አንዱ ትኩረት አቅጣጫ ነው። እሱ ላይ እየሰራን ነው የምንገኘው ማለት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ሶስት ሰዓት ዜና ሙዳያችን በዚሁ ተጠናቋል። ሶሊያን አለኸኝ ዜናዎችን ወደ እናንተ ያደረስኩ፣ መልካም ምሽት።